ሰላም፣ ሰላም ጤና ይስጥልኝ። ወደ ሀበሻዊት ቻና ተመልካች እና ቤተሰቦች እንደምን አላችሁልኝ?

ርግእሱ እንኳን በእርግጥ ብዙ የሚዲያ ሰው አይደለም፣ ግን በተለያዩ ጊዜ ዳጊ የሚሰጣችን ኢንተርቪዎች አሉ። እንዲሁም ደግሞ ዳጊ ለሶሻል ሚዲያ በጣም ቅርብ ናት በነገራችን ላይ እና ፌስቡክ ላይ በጣም አክቲቭ ናት። ቲክቶክ ላይ ቀለል ያለች ልጅ ናት በነገራችን ላይ። በጣም ዳጊ ከምታዩትና ከምታስቧት በላይ ቀለል ያለች ልጅ ናት እና ለሶሻል ሚዲያ ቅርብ ስለሆኑ ያው በደንብ ማለት ስለነሱ በደንብ ሁሉን ነገር እናውቃለን ማለት ነው ማለት ይቻላል። እና ያው የሁለታቸው ትዳር ሶስት ልጆችን አፍርተዋል። እንደምታውቁት የመጀመሪያ ልጃቸው ማካን ሳምሶን ትባላለች። ቀጥሎ ቀጥላ ያለች ልጃቸው ደግሞ ማሪዛ ሳምሶን ትባላለች። የመጨረሻው ልጃቸው ያው አቢቹ ወንድ ነው እና በእንደዚህ አይነት መልኩ ጋብቻቸውን በወቅቱ በአባቷ ሞት ምክንያት ጋብቻ ስላልነበረ ማለት ቀለበት ፕሮግራም ነው እንጂ የነበረው ሰርግ ስላልነበረ፣ አስር ዓመታቸውን ሲያከብሩ በዛውም በሰርግ መልክ ነበር ያከበሩት። እንደዚህ ያው ብዙዎቻችን የምናውቀው በዛን ወቅት ሰርግ ነበረ፣ እነሱ በሚጋቡ ወቅት ትዝ ካላችሁ የሜላት ነብዩ ሰርግ እንዲሁም ደግሞ የበእምነት ሙሉጌታ የአደይ የተለያዩ ሰርጎች ነበሩና በዛ ወቅት ነበረ የእነሱም ሰርግ የነበረው። ከዛ በኋላ እንግዲህ ከሰርጉ በኋላ እውነት ለመናገር አንዳንዴ የሆነ ነገር ደስታ ሐዘን ይዞ አስከትሎ ይመጣል የሚባለው እውነት ነው እና ከሰርጋቸው በኋላ ብዙ ነገር መወራት ጀመረ። በተለይ በተለይ እውነቱን አሁን እንናገር ካልን እነዚህ ሰዎች ትዳር መፍረስ ያው የእነሱ የግል ያለው ችግር እንዳለ ሆኖ፣ በደንብ ደግሞ የሶሻል ሚዲያ ሰዎች ተጠቃሚዎች ደግሞ በደንብ አድርጎ እጃችን አለበት ምክንያቱም የተያያዘ ሰዓት ላይ በደንብ አድርገን እኛም ጋዛ አርከፍክፈንበታል። እኔ እውነት ለመናገር በወቅቱ ተው ነው ያልኩት፣ ይሄ ነገር ተው፣ ምክንያቱም ልጅ ስላለ ምንም ነገር እንኳን ቢኖር እንደዚህ አይነት ነገር በቃ ማለት ቺት አደረገችበት፣ ቺት አደረገባት፣ ተያዘ፣ ተያዘች፣ ስልካቸውን እንትን እስከ ማለት ሜሴጃቸውን፣ ብዙ ነገር መቶ ነበረ ቲክቶክ ላይ እንደምታውቁት ዩቲዩብ ላይ እና ተው ብዬ ነበር። እውነት ለመናገር ይሄ ነገር ልክ አይደለም፣ ምክንያቱም ልጆች አሉ። በተለይ ደግሞ ማርካናውን ትልቅ ናት ዘጠኝ ዓመት እንደዚያ አስር ዓመት አካባቢ ናት። አሁን አስረኛ ዓመቷን ያዘች መሰለኝ ስለዚህ ልጆች ይሰማሉ፣ ያ ያሉ አሁን ያው ያስተውላሉ። ከዛ አንፃር ይሄ ትዳር ነገ ችግር ይፈጠራል ብዬ ነበረ። እንደምታውቁት ብዙ ተጥሯል፣ እውነት ለመናገር ብዙ ተጥሯል። ፓስተር ቸሬ የተለያዩ የበርቅ ላይ እንዲሁም ደግሞ እንደዚህ ቤተሰብን በማግባባት ላይ የሚሰሩ ሰዎች ጥረት አድርገዋል። ነገር ግን ትዳራቸው ሳይቀጥል ቀርቷል ማለት ነው። ሰይፉ ላይ ሲቀርቡ ትዝ ካላችሁ ታርቀው አልነበረም የቀረቡት። ሰው ግን ብሰ ታርቀው ነበር የመሰለው ግን አልነበረም። ስለዚህ ሁለቱም በስምምነት ተለያይተው ማለት ነው። ያው እንግዲህ አሁን ሳምሶን ሌላ ህይወት ጀምሯል። ወደ አሜሪካ ሄዷል፣ አግብቷል እየተባለ ነው። እንግዲህ በይፋ የተለየ ታየ ነገር ባይኖርም፣ ነገር ግን አሁን ይዤ የመጣሁት ነገር ምንድን ነው ታዲያ ካላችሁኝ አሁን እኔ አንድ ነገር የምለምናችሁ ነገር ዳጊ ትኑርበት፣ በቃ ተዋት። በእግዚአብሔር እኔ በጣም የምታሳዝነኝ። ምክንያቱም ይውላችሁ አንድ ነገር አለ ወንድ ልጅ ማለት ነው፣ አስርም ይውለድ ቁጭ አድርጎ አራግፎ ነው የሚሄደው። በነገራችን ላይ ጣጣውን አራግፎ ሴት ላይ ነው የሚሄደው። እች ልጅ ሶስት ልጆች አሳቅፏት በልጅነቷ ነው። እንግዲህ ታውቃላችሁ ያገበ ዳጊ የባላገሩ ላይ ስትወዳደር አይቷት ነው። እዛ አይታችኋት ከሆነ በጣም መታምር ትንሽዬ ድምቡሽ ቡሽ ያለች ልጅ ነበረች። ወዲያው ነው ያገባችው፣ ወዲያው ወለደች ማለት ነው። በልጅነቷን ጨርሳ ትዳሬ ነው ብላ ከአንድም ሶስት ልጅ ወልዳ እንግዲህ አስቡት፣ ሶስት ልጅ ማሳደግ ማለት በጣም ከባድ ነው። እኔ አንድ ልጅ አለኝ አውቀዋለሁ፣ ልጅ ማሳደግ ምን ያህል ከባድ እንደሆነ። ትዳር ኃላፊነቱ ራሱ ከባድ ነው። ዳጊ ደግሞ በጣም ጀግና ሴት ናት በነገራችን ላይ፣ እንደምታየዋት እንትን ስትር ሶሻል ሚዲያ ላይ ስትስቅ ስትጫወት እንደምታየት አይነት ስታለች በጣም ጀግና ጀግና ሚስት ናት። በነገራችን ላይ በጣም ጎበዝ የቤት እመቤት ናት። አመት ባል ሲሆን ራሱ እሷ ታውቃላችሁ፣ ሙዚቀኛ ናት እንደሌሎቹ ክለብ ምናምን ወይም ደግሞ አይደለም። ዶሮ ሰርታ ምን ብላ ነው ብዙ ጊዜ ታይም ከሆነ ኢንስታግራም ም ትለቃለች ቪዲዮዎችና ቤቷን አንድ ሚስት ለባሏ ወይም ለቤተሰቦች የሚያስፈልገው ነገር አድርጋ ነው ወደ ሙዚቃ ራሱ ታውቃላችሁ፣ ማታ ማታ ክለብ ትሰራለች። እንደዚህ አድርጋ ልጆቿን ያቅሟል ተሯሩጣ ልጆቿን ከባሏ ጎንም አብረው እስካሁን እንግዲህ ለብቻዋ እንዳልሆነ ና ቃለን ያሳደገችው ያሳደገችው እና እንደዚህ ሁና። በመጨረሻ እሱ ግን ሶስት ልጅ አሳቅፏት ሂዶ ሌላ ትዳር ነው የመሰረተው፣ ገባችሁ? ስለዚህ አሁን ይች ልጅ ምንም ባትናገረው፣ ማውጥታ ባትናገረው፣ ውስጧ ምን ያህል ቁስል፣ ምን ያህል ሕመም እንዳለ መቼም መገመት የሚያቅተን አይመስለኝ ምክንያቱም ሶስትን ልጅ ሚያክል ነገር አሳቅፏችሁ ሂዶ እሱ ምንም ነገር እንዳልተፈጠረ እንደ ኖርማል ሰው እንደ አዲስ ሰው እንደ ሲንግል ማለት ነው ሄደው ሌላ አዲስ ትዳር መስርቶ አዲስ ህይወት እየኖረ ያለበት ሁኔታ ነው ያለው እች ልጅ ግን ሶስት ልጆች ይዛ ነው ያለችው በዛ ላይ ልጆቹ አሁን ህፃን አይደሉም የሚጠይቁ ለምን እንዴት ብለው የሚጠይቁ ልጆች አሉ አባታችን የታለ ይላሉ የተለያዩ ትውስታዎች አሉ የባል ትውስታዎች አሉ የተለያዩ ትውስታዎች ይኖራሉ በነገራችን ላይ ስለዚህ ልጆች ይጠይቃሉ እንደምታዩት የመጀመሪያ ልጃቸው ትልቅ ናት ትጠይቃለች አሁን እርግጠኛ ነኝ ለምን ይሄድ አባታችን ለምን እንደዚህ ያለ ምክንያቱም አብረው ብዙ ነገር አብረው አሳልፈዋል የተለመደ ነገር አለ ያንን ያንን የልጆቿን ጥያቄ ራሱ መመለስ ምን ያህል ከባድ እንደሆነ ኢቭን በማሳደጉ ደረጃ የልጆቹን ጥያቄ መልሶ የልጆቹ አእምሮ እንዳይጎዳ አንድ ላይ የልጆቹን ፍላጎት አሟልቶ ምክንያቱም አሁን እናትም አባትም ሁና ነው፣ ምክንያቱም አጠገቧ የለም አባት እየው ስለዚህ፣ ችል እናትም አባትም ሁና ልጆቿ የምታሳድገው ማለት ነው። ስለዚህ ባካችሁ በቃ አገባ ፈታ፣ የእሷ ስህተት የእሱ ስህተት እያላችሁ እንትን አትበሏት፣ አትበጥብጧት፣ እንዘነላት የምር ነው የምላችሁ እህት ያላችሁ እንደ እህት እንደ እህታችሁ በቃ እህታችሁ ላይ የእህታችሁን አእምሮ እንደምትጠብቁት የዚችንም ልጅ አእምሮ እንጠብቅላት። በጣም ነው የምታሳዝነው፣ በጣም ነው የምትፍጨረጨረው። ኢቭን ተጎርታ ላለምታየት አዝና ላለምታየት ተሰብራ ላለምታየት ትፍጨርጨር እንጂ የፈለገ ቢሆን ውስጧ ይጎዳል፣ ምንም ጥያቄ የለውም። ምክንያቱም የሶስት ልጆቹ አባት ብዙ ዋጋ ከፍላበታለች በትዳሯ። በነገራችን ላይ ጊዜ ስታወራም ሰምታችሁ ታውቃለች ሁኔ ስለሷ የሚያውቁ ጓደኞቿን ስለማቅ ነው ብዙ ውስጥ ሚስጥር ስለማቅኖ እና ብዙ ዋጋ ለትዳሯ አካፍላለች። በቤተሰቦች በጣም ተጽዕኖ የደርስባት ነበር። ያንን ሁላ ተቋቁማ እዚህ ጋር የደረሰች ልጅ ትዳሯ በቃ ቆመ፣ በሁለት እግሩ ቆመልኝ ስትል ትዳሯ ተበትኖ እንደዚህ። እሱ ግን ሌላ ህይወት አዲስ ህይወት ጀምሮ፣ እሷ ግን እዚህ ጋር ልጆቿን ይዛ፣ ከዚህ በኋላ መቼም ህይወት ሌላ ህይወት አይኖርም። ልጆቿ ብቻ ናቸው ህይወቷ የሚኖር። ሶስት ልጅ ተይዞ ሌላ አዲስ ህይወት አይታሰብም እቺ ልጅ እንደዚህ ልጆቿን እያሳደገች ራሷን ሳትጎዳ የምትኖርን ልጅ የተለያየ ነገር እያመጣን አገባ ፈታ እንደዚህ አረጋት እንደዚህ አደረገችው እየተባባለ ለእኛ ለማይረባ ገንዘብ ብለን ትዳራቸውን አንዴ ያተዋል ግን አሁን ቢያንስ ልጇን በጥሩ አእምሮ በንጹህ አእምሮ እንድታሳድግ እንፍቀድላት የምር ነው የምላችሁ በጣም ስለምታሳዝነኝና ለዛሬ ይሄንን ለማስተላለፍ የመጣሁት እንግዳጊዬ በጣም ጀግና ሴት ነሽ ወደፊት ብቻ ምንም ነገር ወደ ኋላ እንዳት አእምሮሽ እንዳይጎዳ። ጀግና ጀግና የሆኑ ቆንጆ ቆንጆ ልጆች ፈጣሪ ሰጥቶሻል። እግዚአብሔር ያሳድግልሽ ነው ማለት የምፈልገው። በሌላ በሌላ ቪዲዮ እስከምንገናኝ ሰላም ሆኖ ቻው ቻው።